ማለት ነውና በጣም ምርጥ የሆነ ጭቃ ቅባት ነው። ጸጉራችሁ እንዲበዛ ያደርጋል፣ እንዳይሰባበርና እንዲለሰልስላችሁ ጸጉራችሁን ራሱ በፊት ነው ብዛቱ ብዛቱ ብዛት አይደለም። ሁሉንም አበጥረው ብዙ ጸጉር አልወጣም ማለት ይቻላል እና በጣም አሪፍ ነው። በተለይ ደግሞ ከግንባር ከግንባራችሁ ፀጉራችሁ እየታተና፣ የተከበራችሁ ውድ ቻናል የቤተሰቦች እንዴት ናችሁ? ገና ናችሁ? እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው። እንዴት ናችሁ እናንተ? ዛሬም እንደተለመደው እንግዲህ ብዙዎቻችሁ ዘለላው ፀጉሬ ይሰባበርብኛል፣ ይነቃቀልብኛል፣ ፀጉሬ ይደርቃል፣ ፀጉሬ በጣም መንታ ያወጣል ዘለላው ለምትሉኝ ቤተሰቦች፣ ለሚበጣጠስባችሁ በጣም ምርጥ የሆነ የጥብስ ቅጠል የጭቃቅባት ነው አሰራርሽላችሁ የመጣውትኝ ትወዱታላችሁ። ለፀጉራችሁ ልስላሴ ልነግራችሁ አልችልም። ያው ፀጉሬን ታጥቢያለሁ፣ ንጹህ ነው። አሁን ተቀብቼ ሁለት ነበረ የሰራሁትኝ ና አንደኛውን ጨርሼ ይሄኛው ሁለተኛ ነው ማለት ነው። በጣም ምርጥ የሆነ ከቤታችሁ አዘጋጅታችሁ መጠቀም የምትችሉ እዚህ ጋር እንግዲህ ወደ አሰራሩ እዣችሁ ሲሄድ እዚህ ጋር እየተጠቀምኩት አንድ አቮካዶ ነው ይሄን ቅባት ስትሰሩ ብዙ ጊዜ ከሶስት ወር በላይ ቢያንስ አንድ ወር ሁለት ወር ብትጠቀሙ አሪፍ ነው። ለዛኔ ሙሉ አቮካዶን አንዱን ተጠቅሜያለሁ። እናንተ ለትንሽ ጊዜ የምትፈልጉ ከሆነ ግማሹ መጠቀም ትችላላችሁ ማለት ነው። እንግዲህ ይሄንን ፍሬውን ራሱ ማድረግ ትችላላችሁ። ያ ፍሬውን በሌላ መልኩ ጠቀመዋለሁኝ። አትጣሉት፣ አስቀምጣችሁ በቅባት መልኩ እንዲሁም በትሪትመንት መልኩ መጠቀም ትችላላችሁ። እዚህ ጋር ደግሞ ጥብስ ቅጠል ማለት ነው። ሁለት ማንኪያ ሙሉ ሙሉ ተጠቅሚያለሁኝ። ምክንያቱም እርጥቡ ካላችሁ እርጥቡን መጠቀም ትችላላችሁ። እርጥቡ ከሌላችሁ ደግሞ ደረቁን መጠቀም ትችላላችሁ። ከፈለጋችሁ እንደ አማራጭ ዝንጅብል መጠቀም ትችላላችሁ። እንዲሁም ደግሞ የቁርም ፍድፍሬ ማለት ነው። እኔ ግን ሁለቱን ብቻ ነው የሰራሁት። እዚህ ጋር ደግሞ የምጨምረው የወይራ ዘይትና እንዲሁም ደግሞ የሰንፍላወር የምግቡ ዘይት ማለት ነው የሱፍ አበባው የእሱም ቅባት ጨምር ያለው ሁለቱን አንድ ላይ እንደዚህ አድርጌ በደንብ አርጎ እንዲዋሃድልኝ ከፈጨሁት በኋላ እንግዲህ የምሰራበት እቃ ላይ ነው የማደርገው ማለት ነው። እዚህ ጋር ስታደርጉ እሳቱን ማብዛት የለባችሁም። እሳቱን በጣም አነስተኛ ላይ አድርጋችሁ ቢያንስ ከአንድ ሰዓት እስከ አንድ ሰዓት ተኩል ሊፈጅባችሁ ይችላል። እሳቱን ካበዛችሁበት በጣም ነው የሚያረው፣ በጣም የሚረብሽ ሽታ ይሆናል ማለት ነው እና ስትሰሩት በጥንቃቄ እንዳያርባችሁ እሳቱን አሳንሳችሁ ስሉት ማለት ነው። እንደምታዩት ቅባቱ እየተለያየ ነው ግን ይቀረዋል፣ ገና ነው ማለት ነው። እንደምታዩት እንግዲህ ከአንድ ሰዓት ተኩል በኋላ ይሄን ይመስላል። ይሄንን ማሳደር አሳድራችሁ ማጥለል ትችላላችሁ። እኔ ግን አላሳደርኩትኝም ጭቃ ቅባት አልቆብኝ ስለነበር መጠቀም ስለፈለግኩኝ ወዳሁን የተጠቀምኩ ማለት ነው። እዚህ ጋር ቫዝሊን ማለት ነው። ከዚህ በፊት ይሄንን ቫዝሊን አሳይቻችኋለሁ። ጭቃ ቅባታት ስለሆነ የምሰራበት ቫዝሊን ተጠቅሚያለሁ። አንድ ትልቅ የሾርባ ማንኪያ ማለት ነው። በደንብ አርጎ ርግት ያለ የጭቃ ቅባት እንዲሆንልኝ እንደዚህ ከቀለጠና ከተዋሃደ በኋላ ሳይቀዘቅዝ ነው የማጠለው ማለት ነው። ከቀዘቀዘ ከእንትኑ ጋር አይለያይም ርግት ስለሚል ማለት ነው። በትኩሱ ወደው አጠሉትኝ ማለት ነው። እንግዲህ ይሄን ይመስላል። አላረረም። በጣም ከለሩ እራሱ እንዴት እንደሚያምር በጣም ቆንጆ የሆነ ጭቃ ቅባት አሰራር ነው። ሰርታችሁ ተጠቀሙት። በጣም አሪፍ ነው ፀጉሯችሁ ስለሆነ ለሚደርቅባችሁ በጣም ፈዋሽ የሆነ በውድ ዋጋ ከምትገዙ ይልቅ በዚህ መልኩ ሰርታችሁ መጠቀም ትችላላችሁ። በጣም አሪፍ ነው ለፀጉሯችሁ ተስማሚ በይበልጥ ደቦ ጭቃ ቅባት ማግኘት ለማትችሉ ለእናንተም በጣም ምርጥ አማራጭ ነው ማለት ነው። ዚጋ እንግዲህ በዚህ መልኩ አጥልዬዋለሁ። ትንሽ የወንፊቱ ሰፋ ያለ ስለሆነ በድጋሚ ሳይቀዘቅዝ አጠለዋለሁኝ ማለት ነው። ምክንያቱም ከቀዘቀዘ እንዳልኳችሁ ስለሚረጋ ከወንፊቱ ላይም እቃው ላይም ስለሚያያዝ ማለት ነው። በጣም የወደድኩትና ሁሌም ወድጀው የምጠቀመው ጭቃ ቅባት ነው። ሰርታችሁ የተጠቀሙት እንደዚህ በጨርቅ መጠቀም ትችላላችሁ። ግን ትኩስ ስለሆነ በጨርቅ መጠቀም ወይም መጭመቅ ስለማችሉ እንደዚህ በማጥለያ ነገር ብትጠቀሙት አሪፍ ነው። ይህንን ደግሞ የቀረውን አቮካዶና የጥብስ ቅጠል ደግሞ ከሌላ ጋር ትሪትመንት ስትጠቀሙ በትሪትመንት መልኩ ቀላቅላችሁ ወይም ደግሞ አፍልታችሁ ወይም ደግሞ ከምትጠቀሙት ጋር አንድ ላይ ፈታችሁ መጠቀም ትችላላችሁ ማለት ነው። መጣል የለባችሁ። እኔ በረዶ ቤት ነው የማስቀምጠው ማለት ነው፣ የጨመኩትን። እዚህ ጋር ደግሞ እንደምታዩት ፕራይቬት፣ ከዚህ በፊት አሳይቻችኋለሁ። ይህን ሽቱ፣ የጸጉር ሽቱ ወይም ለሰውነታችሁ መጠቀም የምችሉት ነው። ከዚህ በፊት ብዙ ጊዜ በፈሳሽ ቅባት ጋር መቀላቀየ የሽታው እንደውም ይሄ ይበልጥ በጣም ማራኪ የሽታ እና በጣም ጣፋጭ የሆነ ሽታ እንዲሆነው እንዲኖረው ያደርግልኛል ማለት ነው። ይህን ትንሽዬ ተጠቀም ያለሁኝ እንዳልኳችሁ ጭቃ ቅባት አልቆብኝ ስለነበረ በዛ ነው ያደረኩት። በጣም የሚያምርና ሲቀዘቅዝ ደግሞ እንዴት ለጸጉራችሁ ላይ ራሱ እንዴት እንደሚያለሰለሰውና በጣም በጣም ወደድኩትኝ። እንደዚህ አድርጋችሁ ሰርታችሁ በቤታችሁ አዘጋጅታችሁ ተጠቀሙ ነው የምለው። ወጪ ምንም ሳታወጡ በቀላሉ በቫዝሊንና በራዘይት ዘይት ባላችሁ ነገር እንደዚህ በቤታችሁ ይህን የመሰለ ጭቃ ቅባት መስራት ትችላላችሁ ማለት ነው ውዶችዬ። አዘጋጅታችሁ መጠቀም የምችሉትና በተለይ ደግሞ ጭቃ ቅባት ማግኘት ለማትችሉ ቤተሰቦቼ ይሄንን ጭቃ ቅባት ሰርታችሁ በተጠቀሙት በጣም በጣም አሪፍ ነው ለፀጉራችሁ ለስላሴ ልነግራችሁ አልችልም። በጣም ምርጥ የሆነ ጭቃ ቅባት ነው ማለት ነው። ቆዳችሁን ሳታስነኩ ለዘለላው ብቻ ነው መጠቀም ያለባችሁ ማለት ነው። ምክንያቱም እንደዚህ ብዙ ጊዜ ውስጥ ውስጡ እንደዚህ የምትቀቡት ከሆነ ፀጉራችሁ፣ የጭንቅላት ቆዳችሁ ስለሚደፈን ያሳክካችኋል። በዛ ላይ ቶሎ ቶሎ ይቆሽሻል። ለዛ ለዘለላው ብቻ ነው እንደዚህ የምትጠቀሙት ማለት ነው እና በጣም ምርጥ የሆነ ጭቃ ቅባት ነው። ፀጉሯችሁ እንዲበዛ ያደርጋል። እንዳይሰባበርና እንዲለሰልስላችሁ ፀጉራችሁን እራሱ በፍጥነት እንዲያድግ በስፈሳሽ ቅባቱ መስራት ትችላላችሁ። እኔ ግን በጭቃ ቅባቱ የሰራውትኝ ማለት ነው። እንደምታዩት በጣም ምርጥ የሆነ ቅባት ነው። ፀጉራችሁን በቃ በአንድ የሆነው ልቅቅ የሚያደርገው ማለት ነው። ታጠቢው ተቀብቼዋለሁ። ግን አሁንም ተቀብቼው ልሰራው ስለሆነ እንዴት ስቀበው ፈትቸው ነበረ፣ ይሄን ደረቅ ብሎ ነበረ። አሁን ስቀበው እንዴት እንዳለሰልሰው ማለት ነው። በጣም ምርጥ የሆነ ጭቃ ቅባት ነው። እንግዲህ ፀጉራችሁ የኔፋ ውስጥ ሲገባ ፀጉሬ ሰብሰብ ነው የሚለው ማለት ነው። እንግዲህ የአቮካዶ ራሱ በፈሳሽ ቅባት መልኩ እንዲሁም ደግሞ በጭቃ ቅባት ለፀጉር ያለውን ጥቅም አልነግራችሁም። በጣም በጣም ብዙ ጥቅም ነው ያለው ፀጉሯችሁ ላይ እንዴት እንደሚለሰልስ ልነግራችሁ አልችልም። በተለይ ተሰባበረብኝ ለምትሉ ቤተሰቦቼ ለዘለላው ይሄንን ጭቃ ቅባት ሰርታችሁ ተጠቃሙት ማለት ነው። የእውነት በጣም ነው የምታመሰግኑኝ ማለት ነው። በጣም ምርጥ የሆነ የጭቃ ቅባት አሰራር ነው። በጣም ቀላል ነው። ከቤታችሁ ማግኘት የምችሉት በጣም ምርጥ የሆነ የወደድኩትና የተስማማኝ ነው። ከዚህ በፊት እርግጥ በብዙ አይነት ሰርችኋለሁኝ ግን ያው አሁን ደግሞ ጭቃ ቅባት አልቆብኝ ስለነበረ በዚህ መልኩ ሰርቼው ተጠቅሜ ያለው ማለት ነው። እንደዚህ በቤታችሁ መግዛት የማትችሉ በይበልጥ በዚህ መልኩ ገዝታችሁ ተጠቀሙ ማለት ነው። እኔ እንግዲህ እንዳልኳችሁ አሁን ልሰራው ስለሆነ ዘለላውን በደንብ አድርጌ ጭቃ ቅባት ቀባሉ። ውስጥ ውስጡን ደግሞ ፈሳሽ ቅባት ነው መቀባት ያለባችሁ። ፀጉራችሁን ደግሞ ተቀብታችሁ ስጨርሱ ማሳጅ አድርጉት። ይሄ በተለይ ለሚነቃቀልባችሁ ለሚያያዝባችሁ በጣም አሪፍ ነው። ፀጉራችሁን እንዳይነቃቀል ነው እንዲፍታታ ያደርጋላችኋል። ብዛቱ ብዛቱ ብዛት አይደለም። ሁሉንም አበጥረው ብዙም ፀጉር አልወጣ ማለት ይቻላል እና በጣም አሪፍ ነው። በተለይ ደግሞ ከግንባር ከግንባራችሁ ፀጉራችሁ እየሳሳ ከሆነ ግንባር ግንባራችሁን ቀቡት ማለት ነው። ይሄን ቅባት ፀጉራችሁን በፍጥነት እንዲያድግላችሁ ያደርጋል። ግንባራችሁ እየሸሸ ከሆነ ማለት ነው። እዚህ እዚህ ጋ እንደዚህ እንደምታዩት፣ ይሄኔ ትናንሽዬ እየወጡ ናቸው። ግንባርም አይደለሁም እና ይሄን የመሰለ እንግዲህ በጣም ምርጥ የሆነ ጭቃ ቅባት ነው። ሰርታችሁ ተጠቀሙት። ምንም ወጪ ሳታወጡ በትንሽ ነገር መስራት የሚችሉት ነው። እንግዲህ ትወዱታላችሁ ብዬ አስባለሁኝ። ሰርታችሁ ተጠቀሙት። ብዙዎቻችሁ ይሄን ቅባት ያው ብዙ እናገራለሁኝ፣ ግን ይህን ቅባት ስትጠቀሙ ፀጉራችሁን ንጹሕ አርጋችሁ ነው የምትጠቀሙት። ተቀብታችሁ የምትታጠቡት አይደለም ማለት ነው። ምክንያቱም ምንም አይነት እንትን የለውም በጣም ደስ የሚል ሽታን ያለው። ፀጉራችሁን ንጹሕ ካረጋችሁ በኋላ መጠቀም የሚችሉት ቅባት ነው ማለት ነው፣ ጭቃ ቅባት አሁን ይሄንን የፈለጋችሁትን ለመስራት በጣም እንትን ነው ማለት ነው። እንግዲህ እንደምታይ ጸጉሬ በጣም ብዙ ነው። በጣም ብዙ ነው። በተለይ ደግሞ አሁን ስላልተበጠረ ማነስለሻ ማነሰለሻ ምናምን ሁሌ አላለሰለሰውም፣ ግን ስላለሰለሰ በጣም ብዙ ነው። እንግዲህ ጸጉራችሁን ያበዛላችኋል። ሰርታችሁ ተጠቀሙ። በጭቃቅባት ነው ይሽላችሁ የመጣው በፈሳሽም፣ ይሄንን በፈሳሽ መልኩ ሰርታችሁ መጠቀም ትችላላችሁ። በጣም አሪፍ እና ተስማሚ የሆነ በጣም ምርጥ የሆነ የአቮካዶ እና የጥብስ ቅጠል ቅባት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ትወድታላችሁ ብዬ አስባለሁ። ከመሞከር ይቀራል። ሞክራችሁት ለውጡን በኮሜንት ታሳውቁኝ። ሌላ ምንም አላችሁ፣ ምክንያቱም እንዴት ፀጉራችሁን እንደሚያለሰልሳላችሁ እንዲ። በዚሁም አጋጣሚ ደግሞ አቮካዶ ከሌላችሁ የጥብስ ቅጠሉ ብቻ መስራት ትችላላችሁ። የጥብስ ቅጠሉ ከሌላችሁ ደግሞ አቮካዶ ወይም ደግሞ የአቮካዶ ፍሬና እንዱም ደግሞ ከቁሩም ፍሬ ጋር መስራት ትችላላችሁ ማለት ነው ባላችሁ ነገር ሰርታቸው ተጠቀሙ። በጣም ምርጥ የሆነ ጭቃ ቅባት ነው፣ ትወዱታላችሁ እንግዲህ ይሄንን በማንኛውም ሰዓት ጸጉራችሁን ተቀብታችሁ መስራት ጸጉራችሁን ደግሞ አታስይዙት እንዳይደርቅባችሁ አታስይዙት። በቃ ምንም አልላችሁም፣ ግን አታስይዙት፣ ስሩት። ወይ ሁለት ቦታም ሆነ ሶስት ቦታ ለመስራት ሞክሩ። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ውድ ቤተሰቦች በሌላ እስከምንገናኝ ቻው ቻው